ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ሰዎች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ። ያል ከተለያዩ ወደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተ ማድረሳችን ጀምረናል። ዋናው የሚኒሻ ጠርናፊ ጥጋቡ ባየ በድንቅ ኦፕሬሽን ተገደለ። ዘጠነኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ ዛሬ በወሰደው የተጠና ኦፕሬሽን ከአገዛዙ የጦር መኮንኖች ከፍተኛ አጥዋዝ ተቀብሎ ሚኒሻን ሲያደራጅ፣ አርሶ አደሮችና የነጋዴዎችን ትጥቅ ሲያስነጥቅ፣ ቤት ለቤት የብልጽግና አንሰራዎት እየወሰደ ሲዘርፍ፣ በጅምላ ሲያሳስር እና ሲያስደበድብ በነበረው ዋና የሚኒሻ ጠርናፊው የብልጽግና ታማኝ ሎሌ ላይ ከሰዓት በወሰደው ጥንቅቅ ያለ ኦፕሬሽን በምርጦ ለማርያም ከተማ ማዕከላዊ ቦታ ሴንትራል ሆቴል ፊት ለፊት ጥጋው ባየን ኢላማ ያደረገ የቅጣት እርምጃ በተሳካ ሁኔታ በመፈጸም ጥጋው ባየን ማስወገድም ተችሏል። በዘመቻው አንድነት ወሎ ቤት አማራ ባለሸረጡ ክፍለ ጦር ድል አስመዘገበም። የአማራ ፋኖ በወሎ ቤት አማራ ተጠናክሮ በቀጠለው ይህን ትግል ምስራቅ አማራ ኮረ አንድ ስር በአርበኛ አንድሬስ ጉደላ የሚመራው ባለሸረጡ ክፍለ ጦር የብልጽግና ወንበር አስጠባቂ ብርሃኑ ጁላ ሰራው ላይ ድልም ተቀዳጀም። ዛሬ የሚያዚያ 30 ቀን 2017 ዓ.ም ተምረት ከጠዋቱ 3 ሰዓት ተኩል አካባቢ በደቦሎ ዞን ወረባ ወረዳ ልዩ ቦታው በካክሳ ከተማ የባልሽርጡ ሽረጡ ክፍለ ጦር አራተኛ ሻለቃ ከከተማ በባጃጅ ሰርገው በገቡ አንድ ቲም የዙፋን ጠባቂውን ሰራዊትና ወዳደር አርማው ኃይልን ሙትና ቁስለኛ ማድረግም ተችሏል። በዚህም ድንቅ የሆነ ሰርጂካል ኦፕሬሽን 12 ተወዳደር አድማ ብትና ሙት ሲሆኑ ስምንት የዙፋን ጠባቂ ሰራዊትን በመደምሰስ ብዛት ያለው ቁስለኛውን በተሽከርካሪ በመያዝ ወደ ቢስተማም ፈርጥቷል። መዳረሻው ድልና ነፃነት የሆነው የአማራ ተጋሎ ጋሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ ቦሎ ቤተ አማራ ምስራቅ አማራ ኮራንድ የባለሽረጡ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መሐመድ ሞገስም ለሚዲያችንም ገልጸዋል። በተመሳሳይ ዜናም ተጠናክሮ በቀጠለው ዘመቻ አንድነት መራፋኖ ቤት አመራ ንጉስ ሚካኤል ኮር ታላቅ ድልም ተጎናጽፈም። የንጉስ ሚካኤል ኮር ቃኝ የመብረክ ክፍለ ጦር የብርጌድ ቃኝና ሼህ ሁሴን ጅብሪል ክፍለ ጦር ጽናት ብርጌድ በጋራ በመሆን በኮሩ ኮማንዳር አርበኛ ክረማ አህመድ በኮሩ ዘመቻ ምርዋር አርበኛ ጌትነት አበበ እየተመሩ በዋርጃ አስደናቂ የደፈጣ ዝግጅት አድርገው ጉልቻ አቀማመጥ በራሳቸው በማስቀመጥ የገባው ወንበር ጠባቂ ጦር እንደ ወጣም ቀርቷል። በዚህም አስገራሚ ደፈጣ በጠላት ላይ የደረሰ ጉዳ ዝርዝር አጠቃላይ የተደመሰሰ 22 ቁስለኛ 6 ምርኮኛ 7 ሲሆን ከተደመሰሱት መካከል አንደኛ ኮማንደር አህመድ እና አንድ በስም ያልታወቀ ሻለቃ አመራርም ይገኙበታል። ከተማረኩት ውስጥም ሶስት የመቶ መሪዎች አሉ ሲሆን ከአስር በላይ ክላሽና ተተኳሽ እንዲሁም መገናኛ ሬዲዮንም ነበልባሎቹ ማርከዋል። መዳረሻው ድልና ነጻነት የሆኑ የአማራ ሕዝብ የሉና ተገለው በዘመቻ አንድነት ተጠናክሮ ይቀጥላል ሲል የቆሩ ቃል አቀባይ አርበኛ አምሳ አለቃ ሁሴን ዑመርም ለሚዳችንም ገልጸዋል። በተመሳሳይ መረጃም ወደ ጎንደር ግንባር እናቀናለን። አማራ ፋኖ አንድነት በጎንደር የንስር በለሳ ቅጣው እጅጎ ክፍለ ጦር በበለሳ ቀጠና በአምስት ቦታዎች ውጊያም እያደረገም ይገኛል። የክፍለ ጦሩ አካል የሆነችው ነበልባል ብርጌድና የክፍለ ጦሩ ቃኝና መሐንዲስ አባላት ሃይባሽካ በተባለ ቦታ በአሰሳ ላይ የነበሩ የሚኒሻ አባላት በደፈጣ ደባቅም ተመተዋል። ሚኒሻዎቹ ተኩስ መክፈታቸውን ተከትሎ በተጀመረ ውጊያ ሁለት የሚኒሻ አባላትም ተገልለዋል። ሦስቱ ደግሞ በፋኖም ተወስደዋል። በዚሁ ቀጠና ደንጎራ በተባለ ቦታም ተመሳሳይ ውጊያ የተደረገ ሲሆን ስድስት የሚኒሻ አባላት ተገልለዋል። ቁጥራቸው በውል ያልታወቀም ቆስለዋል። መሳሪያውም ተማርከዋል። በቀጠኖ ሐሙሲት አቅራቢያ ኩመር ሸለቆ ላይ በምኒልክ ብርጌድ እና በፊት አውራሪ ጎልላ ጸጋይ ብርጌድ በተፈጸመ የደበታ ጥቃት በአራት ተሽከርካሪዎች ሲንቀሳቀሱ የነበሩ የአገዛዙ ኃይሎች ክፉኛም ተመትተዋል። አስራ አንድ የአገዛዙ ኃይሎችም ሲገደሉ፣ በርካቶች ምትና ቁስለኛ ሆነዋል። በአካባቢው ለሰዓታትም የቆየ ውጊያም ተደርጓል። የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት አባላት ዛሬም ወደ አማራ ፋኖ አንድነት በጎንደር ጉዟቸውን ቀጥለዋል። በዛሬ ሁለት ከሀያ አምስት በላይ የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ የአጼዎቹ ክፍለ ጦር አባላት የነበሩ ከወንድሞቻቸው ጋር አንጣላም አንታቆስም በአንድነት እንጂ በተናጠል መታገል አሸናፊ አያደርግም። ወዳጆቻችን ሳይሆን የአማራ ጠላቶቻችን ጋር ለመታገል ነው ጫካ የገባ ነው ያሉት ከእነት ጥቃቸው የአማራ ፋኖ አንድነት በጎንደር ታድሎ ብርሃን ክፍለ ጦርን ተቀላቅሏል። አባላቱ በታድሎ ብርሃን ክፍለ ጦር ስም በአንድነት መስዋዕትነትን ለመክፈል ጠላቶቻችን ጥለን የአባቶቻችን ታሪክ ለመድገም እንዲሁም የአማራ ህዝብ ትንሣኤ ለማብሰር ሲባል ከነበርንበት ክፍለ ጦሩ ወጥተን ወደ አንድነቱ ተቀላቅለናል። ሌሎች ቀሪ የጠቅላይ ግዛቱ አባላት የእርስ በእርስ ግጭትና መጠፋፋት ትተው በፍጥነት ወደ አንድነቱም እንዲመጡ ጓዳዊ ጥራችንም አስተላልፈዋል ሲል ፋኖ ታድሎ ደሴም ለሚዲያችንም ገልጸዋል። ገዢው የብልጽግና ቡድን የፋኖን ክንድ መቋቋም ሲያቅተው በንጹሐኖች ላይ ከሚፈጽመው ጅምላ ግድያ ባሻገር የፋኖ ቤተሰብ ንብረት ነው ያለውን ሀብት ንብረትም እያወደመም ይገኛል። በተለይ የተዳር አጋርሽ ፋኖ ነው፣ አባቶች ወይም ወንድምሽ ፋኖ ነው፣ ልጃቹ ፋኖ ነው በሚል ከመኖሪያ ቤት ጀምሮ በርካታ ንብረቶችን በማሽን በመታገዝ እያወደመ መሆኑ ነው የታወቀው። በጎንደር ቀጠና በፋኖና በአገዛዝ ጦር መካከል ከፍተኛ ጥንቅንቅ የታየበት ውጊያ እየተካሄደ ነው። በጎንደር ቀጠና በፋኖና በአገዛዝ ጦር መካከል እየተደረገ ያለው ትንቅንቅ አሁንም ተጠናክሮ አንደቀጠለ መሆኑ ተነግሯል። በተለይ ሆዳደር ሚኒሻዎች ላይ የሚወሰደው እርምጃ ተጠናክሮ መቀጠሉ ነው የተነገረው። በማዕከላዊ ጎንደር አርማጮ ወረዳ አይነት ውሃ በተባለ ቦታ በተደረገው ውጊያ በብልጽግና ጦር ላይ ከፍተኛ ኪሳራም ደርሷል ተብሏል። የአማራ ፋኖ አንድነት በጎንደር ፋኖች ትናንት ሌሊት በሚኒሻ ካምፕ ላይ በፈጸሙት ጥቃት በርካታ የሚኒሻ ኃይል ሞትና፣ ቁስለኛ ምርኮን እንዲሆኑም አድርጓል። ለአብይ አሕመድ አድረው የአማራን የህሉና ትግል ለማንኮላሸት የሚጥሩ ሚኒሻዎች በየቀጠናው ከፍተኛ ኪሳራም እያስተናገዱ ነው። በተመሳሳይ በዚሁ በማዕከላዊ ጎንደር በለሳ ወረዳ በአምስት ቦታዎች ውጊያ መካሄዳቸውን ምንጮቻችንም ነግረውናል። በበለሳ ሀይል ባሽካ በተባለ ቦታ በአሰሳ ላይ የነበሩ የሚኒሻ አባላት በፋኖ በደፈጣ ድባቅም ተመተዋል። ምንሻዎቹ ተኩስ መክፈታቸውን ተከትሎ በተጀመረው ውጊያ ሁለት የሚኒሻ አባላትም ተሰናብተዋል። ሦስቱ ደግሞ በፋኖም ተማርከዋል። በዚሁ በበለሳ ደንጎራ በተባለ ቦታ ተመሳሳይ ውጊያ የተደረገ ሲሆን ስድስት የሚኒሻ አባላትም ተደምስሰዋል። ቁጥራቸው በውል ያልታወቀ ቆስለዋል። መሳሪያም ተማርከዋል። በቀጠናው ሐሙሲት አቅራቢያ ሰሙር ሸለቆ ላይ በፋኖ በተፈጸመ የደፈጣ አጥቃት በአራት ተሽከርካሪዎች ሲንቀሳቀሱ የነበሩ የአገዛዙ ኃይሎች ክፉኛም ተመጥተዋል። አስራ አንድ የአገዛዙ ኃይሎች ሲገደሉ በርካቶች ሙትና ቁስለኛም ሆነዋል። በአካባቢው ለሰዓታት የቆየ ውጊያም ተደርገዋል። በአማራ ክልል የዘፈቀደ ስር መቀጠሉን ኢሰመኮ ገለጸ። በአማራ ክልል ለአስር ወራታዎች ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ግንቦት 2016 ዓ ም ያበቃ ቢሆንም የዘፈቀደ ስር መቀጠሉን የኢትዮጵያ ሰብአዊ መብት ኮሚሽን መግለጹን ተሰምቷል። ይህንን ያሉት ጋምቢያ ውስጥ እየተከናወነ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ አጭር ማብራሪያ የሰጡ የኮሚሽኑ የሲቪል ፖለቲካና ማህበራዊ ኢኮኖሚ መብቶችን ኮሚሽነር ዶክተር አብዲ ጄብሪልም ናቸው። ሰሞኑን ለአንድ የሀገር ውስጥ መገናኛ ብዙሀን ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉ በፊናቸው አሁን ባለው ነባራዊ ሁኔታም በአብዛኛው የኢትዮጵያ አካባቢዎች የተሟላ ሰላማዊ ሁኔታም ተፈጥሯል ብለዋል። ሰሞኑን እየተካሄደ ባለው የአፍሪካ ህብረት ቆልፍ ከሚባሉ ተቋማት አንዱም ሰዎች መብቶች ኮሚሽን 83ኛውን ጉባኤ ላይ የተካፈሉት የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል ፖለቲካ ና ማህበራዊ ኢኮኖሚያዊ መብቶችን ኮሚሽነር ዶክተር አብዲ ጀብሪል ሐምሌ 28 ቀን 2015 ዓ ም በአማራ ክልል ተደንግገውና ለአራት ወራት ተራዝሞ ከአስር ወራት ተፈጻሚነት በኋላ ግንቦት 2016 ዓ ም ያበቀው የአስቸኳይ ጊዜ አዋጁ ጊዜ ቢጠናቀቅም በመንግስትና በፋኖ ታጣቂዎች የትጥቅ ውጊያ በቀጠለበት በዚህ የኢትዮጵያ ክልፍ የዘፈቀደ ስርም ስለመቀጠሉም ለጀርመን ድምፅ አብራር ተዋል ሰላም የተወደዳችሁ እና የተከበራችሁ የሚዲያችን ቤተሰቦች፣ ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላው በተጠናከር መረጃዎች እስከምንገናኝ በያላችሁ በሰላም ቆዩልን።